አ ዓይሸት ረዲየላሁ ተዓላ አንሃ ቃለት ተላ ረሱሉላህ የአላህ ነቢይ አነበቡ ትላለች። ሁወ ለዚ አንዘለ ዓለይከ ልኪታብ አላህ ቁርአንን አውርደዋል። ምንሁ አያቱ ሙሕከማት ፍንትው ያሉ ነጋዴ ሊነግድባቸው የማይችል ግልጽ የሆኑ የቁርአን አንቀጾች አሉ። ሁና ኡሙል ኪታብ አላህ እነዚህ የቁርአኑ እናት ናቸው። ሙተሻቢ የሆኑ የቁርአን አንቀጾች ወደ ሙሕከሙ ነው የሚመለሱት።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 እነዚህ እንዳሉ ሆኖ የእሱ ሸክ እንደዚህ ብሏል ከተባለ ብቻ ነው ደስተኛ የሚሆን። ይህ ትልቅ ጥመት ነው። ምሳሌ አሁን ነቢዩ ዓለይሂ ሰላቱ ወሰላም ለአነላሁ ልሙሰዊሪን ብለዋል። ፎቶ ቀጭ በሚያደርጉ ሰዎች የአላህ እርግማን ይውረድባቸው ብሎ አሉ። ያላህ ነቢ ኢና አሸደ ናሲ አዛበን የውመል ቅያመት ያልሙሰዊሩን አሉ ነቢዩ። በጣም አዛብ ቅጣት የሚበረታባቸው ሰዎች የቅያማ ቀን ፎቶ የሚያነሱ ሰዎች ናቸው።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

የሼክ አልባኒን ኪታብ ካነበብኩኝ በኋላ ተውኩት። ተውበት አደረግኳል። የነብዩን የነቢዩን ሀዲስ በማን ሻረው? በሼክ አልባኒ ቁርአንና ሀዲስ ስለ ንቃብ እየቀራውና እያስቀራው ንቃብ አስለብስ ነበራል። የሼክ አልባኒን ከሰማው በኋላ ግን ተውኩት አለ። የብኑቴምንን ፈተዋ ይዤ የአልባኒን ከሰማው በኋላ ቢል ልዩነት አለ የለው? የነቢዩን ሀዲስና የአላህን ቁርአን በማን መርጁ እያደረገ ነው? በአልባኒ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 በዚህ ልክ አቅላቸው በጣም በጣም በጣም ዝቅ ያለ የወረዱ ሰዎች አሉ። ለዚህ ነው ዑለማዎች አልዒልሙ ቃለ ላሁ ወቃለ ረሱሉሁ ወቃለ ሰሃባ ያሉት። ዒልም ብሎ ማለት አላህ ብለዋል፣ ነቢዩ ብለዋሉ፣ ሰሃቦች ብለዋሉ። እነዚህ ሶስት መሰረታዊ የእውቀት መርሆዎች ናቸው። እነዚህን ተከትሎ የመጣ እንቀበላለን፣ የተቃረነ ግን ቮይድ ይደረጋል አሉ ረድም ይደረግበታል አሉ ከሳተው። ስለዚህ የፈለገ የሰለፍያ ልም ቢሆን በሳተው ነገር አንቀበለውም።